ቤት ፈላጊውን ቤት ተጠናቆለት ካርታ ሲረከብ ብቻ ገንዘቡን ለቤቱ ገንቢ የሚያስተላልፍበት አዲስ ፕሮጀክት ይፋ ሆነ። በሪል ስቴትና የተለያዩ ትላልቅ የህንፃ ግንባታ ፕሮጀክት የረጅም ጊዜ ልምድና ታማኝነት ያለው ኮምፓስ ፕሮፐርቲ ከጎህ ቤቶች ባንክ ጋር በጋራ ተግባራዊ የሚያደርጉትን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት በዛሬው ላይት ይፋ ሆኗል። ይህ ፕሮጀክት በሌላው ዓለም የሪል ስቴት ዘርፍ በስፋት ሲሰራበት የቆየ ሲሆን በኢትዮጵያ ግን እስካሁን ያልተተገበረ አው ቀራር መሆኑን የኮምፓስ ፕሮፐርቲስ የስራ ኃላፊዎች ገልጸዋል። ቤት መግዛት የሚፈልግ ግለሰብ በቅድሚያ አምስት መቶ ሺህ ብር ተቀማጭ በማስገባት እና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባው አስራ አምስት በመቶ ወለድ እንደሚታሰብለት የጎ ቤቶች ዋና ስራ አስፈጻሚ አቶ ግሩም ጸጋዬ መናገራቸውን ብስራት ሬዶ ሰምተዋል። ገንዘብ በራሱ በግለሰብ አካውንት የሚቀመጥ እንጂ ወደ ኮምፓስ ሆነ ወደ ጎህ አካውንት የሚገባ ምንም አይነት ገንዘብ አይኖርም። ቤት ፈላጊው በሚፈልገው የጊዜ ገደብ ቤቱ ተጠናቆ መረከብ የሚችል ሲሆን ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢው ያስተላልፋል። ቤት ገዢው የቆጠበውን ገንዘብ ማውጣት ከፈለገ ለባንኩ ቀድሞ በማሳወቅ ማውጣት የሚችልበት አሰራር መቀመጡን እንዲሁም ለዚህ አገልግሎት ደግሞ ምንም አይነት ክፍያ እንደማይጠየቅ ተናግረዋል። የባንክ ገዛ የሚፈልግ ደንበኛ ቀሪ ክፍያውን ከባንክ ጋር በማያያዝ ቤቱን መረከብ እንደሚችልና የቤቱን ካርታ እስኪረከብ ድረስ ያስቀመጠው ገንዘብ ከፍተኛ ወለ እንደሚኖረው ገልጸዋል። ከሪል ስቴት ጋር ተያይዞ በተደጋጋሚ የሚሰማውን ቅሬታና ችግር በእጅጉ ይቀርፈዋል የሚል እምነት ተጥሎበታል ስትል መባወርቅነህ ዘግባለች።